ህዝቡን ጉድ ያስባለ ህዝቡን ያነጋገረ እንግዲህ እህታችን እንግዲህ ወደ አገሯ ሲሸኛት ስትሸኛት አሰሪዎቿ ሪፖርተ ላይ እንግዲህ የታየ የተቀረጸ ቪዲዮ ነው እና በጣም ብዙ ሰው ነው እንትን ያለው። እንዴት ዝህም አይነት አሰሪ አለ እን ምናምን እንዴት ዝህም አይነት ሰው አለ እን ምናምን እስከሚባል ድረስ ሰውየው ምናምን ሲስማት እንዴት ሲውየው ሲስማት ሲትዩዋ ዝማለች እንዴት አይነት ምርጥ ሰው ናት ምናምን እየተባለ እንግዲህ ጉራሽ ጉራሽ ጋር ሳይቀር ነው ይሄ ነገር የተወሰተውና እኔም ላሽቃብጥ ብዬ ነው ትንሽ ማለት ነው። ስምታችኋል ማለት ነው። ላሽቃብጥ ብዬ ነው። በነገራችን ላይ የዚች የልጅ አሰሪዎች ቲክቶክ ተጠቃሚ ናቸው። በዛ ነው ሼር ያደረጉት። ሁነቱን ስነግራችሁ እንግዲህ አንዳንድ አሰሪዎች የተለየ አንዳንዶች ሁሉ አሰሪዎች አንድ አይደሉም። መልካሞችም አሉ። እንደገና ደግሞ ሚዲያም ላይ የማይጠቀሙም አሉ። አሁን የኔ ከእንዳሉ እንዳለ ምንም አይነት ሚዲያ እንትን አይሉም፣ ራሳቸውን አያሳዩም። እነስ ነግራችሁ ራሳቸውን አያወጡም፣ አያሳዩ ሚዲያ ወላ ቲክቶክ ወላ ኢንስታግራም ወላ ምናምን ማሳየት አይፈልጉም። ሁሉም ማለት ነው እንዳለ ሁሉም አይወጡም ማለት ነው። ሲጀመር ያ ያሉ እንጂ እነሱ ቪዲዮ ምናምን አይሽር አያደርጉም። አሁን የእኔ ሰዎች ማለት ነው ሁሉም እንዳለ ትንሽ ትልቅ እና እነዚህ። የልጅቷ ግን ተጠቃሚ ናቸው። ገባችሁ አይደለ? ወደ 300 ምናምን ሺ ላይ ካለው ቲክቶክ ላይ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። ሰላማችሁ በዚህ ይበልልኝ። በአዲስ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር አርኩት እኔ እንደዚህ ሳሚኝ አለልም እን እንደዚህ ሳሚኝ ሳይሆን ተከባብረን አክብራኝ አክብርያት ያት ስራ ያለ ስራ፣ እንጂ እኔ እንደዚህ መጥጠምጠም ባይበኝ። ሲጀመር እኔ አልጠጋም ማለት አልጠጋም። ስላችሁ ታገባችሁ እንኳን እሄጪ ነይ እንኳን እንግያው ሲሉኝ እጄ ምንድን ነው መልታዘዙ። ይሄ ነይ ዝህኛ ጋንጓ ሲሉኝ እጄ ጣገባችሁ እንኳን አልቀመጥም። የምርስ ነግራችሁ፣ በጣም ስሬ ስሬ ከሚባል በላይ ከስራዬ ውጭ ከነሱ ጋር ወሬ ከስራዬ ውጭ ከነሱ ጋር እንደዚህ ነው እንደዚህ ነው ወሬ አልወድም። እኔ ሲጀመር ሲጀመር ወሬ እንኳን ሲጀምሩ ጥያቸው ነው ላጥም ነው ቆሜ እንኳን አልሰማቸውም። እውነት ስነግራችሁ በጣም ስራዬስ ነኝ። ከስራዬ ውጭ በሚያዙ ይህ ሰዓት ግን እሄዳለሁ፣ እታዘዛለሁ፣ ስራዬን አክብሬ እሰራለሁ። ከዛ ውጭ ከነሱ ጋር ወሬ፣ ከነሱ ጋር መገልፈጥ፣ ከነሱ ጋር መቀመጥ ይሄ ለእኔ ተገቢ አይደለም። ገባችሁ አይደለም? ምክንያቱም ምንም አይሰራም። አሁን እቺ እህታችን እንግዲህ ቤሩት ትመስለኛለች። በነገራችን ላይ ቤሩት ላይ ያሉ ሰዎች በጣም ጥሩ እንደሆኑ ነው ሁሉም የሚነገርላቸው። ትመስለኛለች ሳስበው እንደዛ ማለት ነው። እና እንግዲህ ህዝቡ ነው ይሄን ቪዲዮ ሼር እያደረገው፣ እንዲህም አይነት አለችው፣ እንዲህም አይነት አለችው፣ እንዲህም አይነት አለችው እየተባለ መነጋገርያ ይሆነው ማለት ነው። እኛ እኔ ስራዬን አክብሬ ይሰራለሁ። ታክብረኝ፣ አክብራለሁ። ከዛ ውጭ አለኔ ወሬ እንደዚህ ቃፊኝ እንደዛሽ ምን አለ? ምን ይሰራል እንትን ምን ይሰራል? ጭቅጭቁ ይቅርልኝ እንጂ የምሬ እኮ ነው። ብዙ ሰው ደግሞ ምን አለ ከወድ እርሻታ ወደ ሀገሯ ስትሸኝ ጸጉሯን ለምን አላሰራሻትም? አረንዴ ኮሚንታ ዘሮች ምን ይሻላችኋል? ተወድ እርሻት ታዲያ ለምን ጸጉሯን አላሰራሻትም? ምን እንደዚህ አድርገሽ ምትልኪያት ያላትም አለ። ግን ለምን ጸጉሯን አላሰራሻትም? ማሚዬ፣ ማሚዬ፣ ማማ ለምን ጸጉሯን አላሰራሻትም? ግን ጸጉሯን እኮ ማሰራት ነበረብሽ። ግን አላሰራሻትም፣ ለምን ማሰራት ነበረብሽ። ለማንኛውም ይመችሽ። ያው አደባባይ ላይ እንደዚህ ስላሳዩ ያው ብዙ መልካም ማሰሪዎች እንዳሉ ኢትዮጵያ ህዝብ እያወቀ ስለሆነ ለመንጣት ያልመጡትም ይዘጋጃሉ። ያለመጡት ኢትዮጵያን መርዳት ይዘጋጃሉ። በቃ በይ ሳይ መልካም ቆይታ ይሆንላችሁ። አመሰግናለሁ።